የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ድረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ጉጃ ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያ ማረስት ዜናዎችን አስቀድሜ እነግራችኋለሁ። የአሜሪካ ኮንግረስ አባላት በኢትዮጵያ ላይ ማዕቀብ እንዲጣል መጠየቃቸው ሰምቷል። ለህግ መወሰኛ ምክር ቤት የቀረበው ረቂቅ ህግ የብልጽግና አገዛዝ በኢትዮጵያ ክርስቲያን ኦርቶዶክሶች ላይ የሚፈጽመውን መንግስት መር ጥቃት ምክንያት ያደርግ ነው ተብሏል። በዝርዝር እንመለከታለን። በአማራ ክልል ደሴና ወልዲያ ከተሞች ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የብልጽግና አገዛዝ ኢትዮጵያና ሱዳን የሚጓሰኑባቸው የቋር አካባቢዎች ከፋኖ ኃይሎች ለማስለቀቅ ከፍተኛ ጦር ማስጠጋቱ ተሰምቷል። ያገዛዙ ጦርን በስም ያልጠቀሳቸውን የፋኖ አመራሮች በጎረቤት ሀገር ድንበር ላይ ሆነው የጥፋት ነጋሪት እየጎሰሙ ይገኛሉ ሲል ወንጅሏል። በዝርዝር እናየዋለን። ህወሓት የተጀመረው ትግል ለማጠናከር ውሳኔ ያሳልፍ ያለው ዓለም የህወሓት አመራሮች ባድረጉት ጉባኤ ጥያቄዎችን ለማስመለስ የተጀመረው ትግል እንዲጠናከር ብሎም ሰራዊቱና አመራሩ ከምንጊዜውም በላይ እንዲደራጅና ችግሮች እንዲፈታ ውሳኔ አሳልፈናል ብለዋል። በመቀሌ የተደረገ የተባለ የሶስት ቀን ጉባኤ ሲጠናቀቅ ነው ይንዋት ያለው። በዝርዝር እናያለን። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጠየቁ። ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስ እና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላት ተሳትፎ እንድታሳድግ፣ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠይቀዋል። ኢሳያስ አፈወርቂ በሪያድ ያደረጉትን ቆይታ በተመለከተም ዝርዝር ይዘናል። አሜሪካ የኮሎምቢያ ተዋጊዎች ለሱዳን ጦርነት መልምለዋን ባለቻቸው ላይ ማቀመጠ አላስተሰማም አሜሪካ በሱዳን እርስ በርስ ጦርነት እንዲሳተፉ የቀድሞ የኮሎምቢያ ተዋጊዎች መመልመሏል ያለችውን ኔትወርክ ላይ ማዕቀብ ጥላለች። የውጭ ሀብትን የሚቆጣጠሩ የአሜሪካ ግምጃ ቤት እንዳስታወቀ በዋናነት የኮሎምቢያ ዜጎች የሆኑ ስምንት ተቋማትና ግለሰቦች ከሱዳን ጦር ጋር እየተፋለሙ ላለው የሱዳን ፈጥኖ ደራሽ ኃይል ቀርበዋል በሚል ነው ማዕቀብ የተጣለባቸው። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ይሎ ትሰማላችሁ። መልካም ቆይታ ይሁንላችሁ። የአሜሪካ ኮንግረስ አባላት በኢትዮጵያ ላይ ማዕቀብ እንዲጣል መጠየቃቸው ተሰማ። ለህግ መወሰኛ ምክር ቤቱ የቀረበው ረቂቅ የብልጽግና አገዛዝ በኢትዮጵያ ክርስቲያን ኦርቶዶክሶች ላይ የሚፈጸመውን መንግስት መር ጥቃት ምክንያት ያደረገ ነው። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርዲ በዲ ካርተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰቦች ላይ ይፈጸማል ላሉት ከባድ የሰብአዊ ጥሰት በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂ ውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቅርበዋል። የብልጽግና አገዛዝ በቀጠናው ቀውስ እየፈጠረ ነው፣ መሰረታዊ የሰብአዊ መብት ጥሰቶችን አስፋፍቷል፣ አሜሪካ የምትቆምላቸውን የአሜሪካ ጥቅም ማስጠበቂያዎችን ጥሷል በማለት የአብይ አህመድ መንግስት አሁን ላይ በሃይማኖት ላይ የሚፈጽማቸውን ጥቃቶች ማቆም ስላልቻለ ማዕቀብ ይጣልበት ነው ያሉት። ጨምሮም ረቂቅ ውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናት ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስትር የተመረጡ ማዕቀቦችን ጨምሮም ሁሉንም የዲፕሎማሲ መሳሪያዎች እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተ ክርስቲያንና ሌሎች ሃይማኖት ተከታያቸው የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸመባቸው የሚያሳዩ ሁኔታዎች ምራቸውን የውሳኔ ሀሳቡ ረቂቅ በይፋ አስቀምጧል። ክርስትና መከተል ወንጀል አይደለም የሚለው የረቂቁ ሰነድ በእምነታቸውና በማንነታቸው ምክንያት ከህግ ውጭ የተደረጉ እና እየተገደሉ ያሉ እንዲሁም እየታሰሩ ያሉ እየተዋከቡና ሀብት ንብረታቸውን እያጡ ያሉ በርካቶች ናቸው። ስለዚህ ይህንን ደግሞ መንግስት መር ጥቃት ነው ማለት ይቻላል። ማስቆም አልቻለም በማለት የአሜሪካ የትራምፕ አስተዳደር ማዕቀብ ሊጥልና በውጭ ጉዳዩ በኩል በልዩነት ሊከታተሉ ይገባል ብለዋል። በአሜሪካ የህግ መወሰኛ ምክር ቤት የቀረበው ሰነድ ኢትዮጵያዊ ማህበራትና በተለይም ኢትዮጵያን የተመለከቱ የውጭ ግንኙነቶችን የሚሰሩ የአሜሪካ ባለስልጣናት የተሳተፉበት እንደሆነ መረጃዎች ያሳያሉ። በአማራ ክልል ደሴና ወልዲያ ከተማ ዙሪያን ጨምሮ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ መካከል የሚደረገው ውጊያ ዛሬም ቀጥሏል። የብልጽግና አገዛዝ ኢትዮጵያና ሱዳን የሚጓሰኑባቸውን የቋራ አካባቢዎች ከፋኖ ኃይሎች ለማስለቀቅ ከፍተኛ ጦር ማስጠጋቱ ተሰምቷል። የአገዛዝ ጦር በስም ያልጠቀሳቸውን የፋኖ አመራሮች በጎረቤት ሀገር ድንበር ላይ ሆነው የጥፋት ነጋሪት እየጎሰሙ ይገኛሉ ሲል ወንጅሏል። በክልሉ የፋኖ ኃይሎች ከትላንት በስቲያ መስታወት ተራራ ላይ በከፈቱ ውጊያ ከፍተኛ የአገዛዝ ጦር አዛዥን ጭምር በተገደሉበት ጎጃም ቀጠና ጃዊ ወረዳ የሚደረገው ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግሯል። ታሳስ 1 2018 ዓ ም በጃዊ ወረዳ የተለያዩ አካባቢዎች እንደገና በተቀሰቀሰው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱም ታውቋል። የአገዛዙ ጦር ከጃዊ ወረዳ ፈንድቃ ከተማ በሌሊት ብሔራዊ ደረቅ ወንዝና ፍልሃ ውድት ባሉ አካባቢዎች መንቀሳቀሱ ተከትሎ ነው ከባድ ውጊያ የተከፈተው ተብሏል። በተለይም ደረቅ ወንዝ የተባለ አካባቢ በተደረገው ከባድ ውጊያ በአገዛዙ ጦርና ፋኖ አባላት ላይም ጉዳት ደርሷል፣ ሲሉ ነው የመረጃ ምንጮች ለኢትዮ ኒውስ ተናገሩት። በተመሳሳይ በምዕራብ ጎጃም ዞን ደንበጫ ወረዳ አንጀን የመድኃኔ ዓለም አካባቢ በተደረገ ውጊያ በተደረገው ድል ማድረጋቸውን የፋኖ ኃይሎች አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳስታወቀው በአንጀን የከተማና አካባቢ በተደረገው ውጊያ ከሰባ በላይ ያገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል። ከዳር 24 2018 ጀምሮ መነሻውን ከደንበጫ ከተማ ያደረገው የአገዛዝ ጦር ወደ አንጀኔ መድኃኔዓለም ተንቀሳቅሶ ለሳምንት ያህሉ ውጊያ ከፍቶ ቢቆይም ታህሳስ 1 2018 ንጋት 11 ሰዓት ጀምሮ የፋኖ ኃይሎች በከፈቱት ማጥቃት ድል ተቀናጅተዋል ነው ያለው። አፋባ በዙ 23ና ሞርታር ታግዞ ውጊያ ሲደረግ የቆየ መሆኑን የአገዛዝ ጦር ከፋኖ ኃይሎች ጋር የተሰነዘረበትን ማጥቃት ተከትሎ በደንበጫ ወረዳ አንጀኔ አሳቅሸኝ ማርያም ቤተክርስቲያን ለምሽግነት ተጠቅሟል ሲልም ነው አፋባ ጨምሮ ያስታወቀው በአካባቢው ያደረገ ውጊያ በርካታ የጦር መሳሪያ በፋኖ መማረኩ ነው አፋባ ጨምሮ የሚያስታወቀው። በክን ወሎ ቀጠናም ደሴና ወልዲያ ከተሞች ዙሪያ ጨምሮ በተለያዩ አካባቢዎች የደፈጣና የፊት ለፊት ውጊያዎች ቀጥለዋል። በትላንትናው ዕለት የፋኖ ኃይሎች ወልዲያ ከተማ ዙሪያ ውድመን የተባለ አካባቢ በከፈቱት የደፈጣ ውጊያ በተሽከርካሪዎች ሲንቀሳቀሱ የነበሩ የአገዛዝ ጦር አባላት መገደላቸውን አፋባ ሚሊክ ዝ አስታውቋል። የአገዛዝ ጦር አባላት ትላንት ምሽት በሁለት ኦራል በአንድ ፓትሮል ሲንቀሳቀሱ ነው የፋኖ ኃይሎች ውጊያ የከፈቱትም። የአገዛዝ ጦር በደፈጣ ቃት የተገዱ ወታደሮችን ተጨማሪ ኃይል ከወልዲያ እንቀሳቀስ ሆነው ማንሳት የቻሉም ተብሏል። በተመሳሳይ በደሴ ከተማ ዙሪያ ሞቴ የተባለ አካባቢ በከባድ መሳሪያ የታገዘ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ከሁለት ቀናት በፊት በዚህ ስፍራ የፋኖ ኃይሎች በሌሊት በከፈቱ ውጊያ የአገዛዝ ጦር ኮንክሪት ምሽግ መሰብራቸው የሚታወስ ሲሆን የአገዛዝ ጦር ትላንት ተጨማሪ ኃይል ከደሴ ከተማ ማንቀሳቀሱ ተከትሎ ነው ውጊያ ያገረሸው ሲሉ የመረጃ ምንጮች አክሎ ነግረውናል። በጎንደር ወገራ ወረዳ ሚጦ የተባለ አካባቢ በተደረገ ውጊያ የአገዛዝ ጦር አባላት መገደላቸውም ተሰምቷል። በተጨማሪም በወረዳው ጀጀህና ኖራ ጻድቃን በተባሉ አካባቢዎች በተደረገ ውጊያ ሰብዓዊና ቁሳዊ ጉዳት ያስተናገደው የአገዛዝ ጦር ሶስት አርሶ አደሮችን ገድሏል ሲሉ የፋኖ መረጃ ምንጮች ተናግረዋል። ውጊያውን ተከትሎ የአገዛዝ ጦር ወደ አምባ ጊዮርጊስ ከተማ ሸሽተዋል ሲል የሚያስታወቀው ደግሞ የአማራ ፋኑ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝ ነው። በሌላ በኩል የብልጽግና አገዛዝ ኢትዮጵያና ሱዳን የሚጓሰኑባቸው የቋራ አካባቢዎች ከፋኑ ኃይሎች ለማስለቀቅ ከፍተኛ ጦር ማስጠጋቱን ተሰምተዋል። አገዛዙ ዛሬ ታሳስ 22018 ከሌሊቱ ጀምሮ ከአርማጮ ገንዳ ውሃና ኮኪት አካባቢ በማንቀሳቀስ ከፍተኛ ቁጥር ያለውን ሰራዊት ወደ ቋራ ቀጠና የኢትዮጵያና ሱዳን ድንበር አዋሳኝ አካባቢዎች ውጊያ ለመክፈት ለመከታተል እየተንቀሳቀሰ ነው ሲሉ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ወሳኝ የሚባለው የኢትዮጵያና ሱዳን አዋሳይ የቋር አካባቢዎች ፋኖ ኃይሎች ቁጥጥር ስር የሚገኙ ሲሆን አገዛዙ አካባቢዎችን መልሶ ለመቆጣጠር በተደጋጋሚ ባለፉት ወራት ከፋኖ ኃይሎች ጋር ውጊያ ቢያደርግም እስካሁን ግን አካባቢው መቆጣጠር አልቻለም ሲሉ ነው የመረጃ ምንጮቻቸው የተናገሩት። በተያያዘም የአገዛዙ ጦር የጽንፈኛ አመራሮች አላቸውን በስም ያልጠቀሳቸው የፋኖ አመራሮች በጎረቤት ሀገር ድንበር ላይ ሆነው የጥፋት ነጋሪት እየጎሰሙ ይገኛሉ ሲል ወንጅሏል። ብልጽግና የሚያቀርባቸው ውንጀላዎችና ክሶች በአብዛኛው ያለው ተጨባጭነት የላቸውና ግልጽነት የጎደላቸው ሲሆን የፋኖ አመራሮች በጎረቤት ሀገራት ሆነው የጥፋት ነጋሪት ይጎስማሉ ቢልም በየትኛው የጎረቤት ሀገር እንደሆነ እንኳን በግልጽ አላስቀመጠም። ህወሓት የተጀመረውን ትግል ለማጠናከር ውሳኔ አሳልፍ ያለው አለም የህወሓት አመራሮች ባደረጉት ጉባኤ ጥያቄያቸውን ለማስመለስና የተጀምረውን ትግል እንዲጠናከር ብሎም ሰራዊቱና አመራሩ ከምንጊዜውም በላይ እንዲደራጅ ችግሮች እንዲፈቱ ውሳኔ ያሳልፈናል ብለዋል። በመቀለ ተደረገ የተባለው የሶስት ቀን ጉባኤ ሲጠናቀቅ ነው ህወሓቲን ያለው ህወሓት በዋናነት የትግራይ ህገ መንግስታዊና ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ የተፈጸሙ ወንጀሎች ተጠያቂነት ለማስፈን በሙሉ ኃይል ለመታገል ውሳኔ ወስኛለሁ ወቁልኝ ብሏል። በህወሓት ከፍተኛ አመራሮች በተለይ የማዕከላዊ ኮሚቴ አባላት አቅራቢነት ለሶስት ቀናት በመቀለ ከተማ በተካሄደ በተባለው የግምገማ ስብሰባ ከወረዳና ከዞን እንዲሁም ከከተማ አስተዳደሮች የፓርቲ መካከለኛና ከፍተኛ አመራሮች ተሳትፏል። በዚህም በአስራአራተኛው የህወሓት ጉባኤ ላይ የተቀመጡ ግልጽ የትግል አቅጣጫዎችና አፈጻጸምን እንዲሁም ቀጣይ ጉዞን በተመለከተ ተደረገ በተባለው ውይይት ላይ ውሳኔዎች ተላልፏል የተባለ ሲሆን በዋናነትም ሰራዊትን ማጠናከር፣ ትግል ማጠናከር፣ በመካከላቸው ያሉ ልዩነቶች መፍታ ትና የትግራይን ህገ መንግስታዊ መብቶችና ሌሎች ማስጠበቅ የሚሉ ይገኙበታል። ህወሓት ከፌዴራል መንግስት ጋር ብቸኛ የግንኙነት መስመሬ ነው የሚለው የፕሪቶሪያ የግጭት ማቆም ስምምነት አደጋ ላይ ወድቋል ያለ ሲሆን አደራዳሪ አካላትና ዓለም አቀፍ ማህበረሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው ይህ ብቸኛ የግንኙነት መስመራችን የሆነው የፕሪቶሪያ ስምምነት የወደቀው ማለት ግልጽ ወቀሳውን አቅርቧል። በሰራዊት በኩል የሚነሳው ቅሬታ በተመለከተ ግምገማ መደረጉን ያሳወቀው መግለጫው ችግሩ የአመራሮች ነው ማለት ይደመድማል። በዚህም የፓርቲ ሰራዊት ከፍተኛ አመራሮች፣ የትግራይ ጸጥታ ኃይል አባላት እና ሰራዊቱ አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና ና የጥቅማ ጥቅም ጥያቄዎች እንዲሟሉ ውሳኔ ተላልፏል ያለ ሲሆን፣ እነዚህ ማስፈጸም የከፍተኛ አመራሮች ችግር ታይቷል ብሏል። ህወሓትን ጨምሮ በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው ህወሓት ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ ደርሻለሁ ብሏል። የጅምላ ንቅናቄው እንዴት ይካሄዳል የሚለውን ግን በግልጽ አልተነገረም። የሙስና ደረጃዎችን በማስቀመጥና የጅምላ ንቅናቄዎችን አድርጋለሁ ማለት የሚታወቀው ህወሓት እስካሁን ድረስ በሙስና ገምግሞ በግልጽ ያወረዳቸው፣ ያባራቸውና ና በቁጥጥር ስር የዋላቸው እንዲሁም በህግ የተጠየቁ ሰዎች ግን አልታዩም። በፖለቲካ አመራሮች እንዲሁም በሰራዊቱ መካከል የተፈጠረው ሽኩቻ በትግራይ ከፍተኛ ውጥረት ፈጥሮ ከሰነበት በኋላ በመቀለ ከተለያዩ የክልሉ አካባቢዎች የተወጣጡ የፓርቲው አመራሮች ግምገማና ቀጣይ አቅጣጫ ለማድረግ ተገናኝተው ነበር። ህወሓት ከብልጽግና በኩል የፓርቲነት እውቅና የተነፈገ ቢሆንም ከተሰረዘበት ጊዜ አንስቶ መደበኛና አስቸኳይ ጉባኤዎች እንዲሁም ስብሰባዎችና ውይይቶችን በማድረግ በክልሉ ጉዳይ ላይ ውሳኔዎች እያሳለፈ የመጣ ሲሆን ይህ አሁን ተጠናቀቅና ለሶስት ቀናት አደረግ የተባለው ጉዳይም በአስቸኳይ ተብሎ ከዚህ በፊት የተወሰኑ ውሳኔዎችን ለመገምገምና ቀጣይ አቅጣጫ ለማስቀመጥ የተደረገ ነው። በጊዜ አስተራር ውስጥ ሙሉ በሙሉ ባይሆንም እንኳን ከፍተኛ ድርሻ ያለው ህወሓት የውስጥና የውጭ ችግሮች አሁንም በከፍተኛ ሁኔታ አንቀው ይዘውኛል በማለት ገምግሟል። የኤርትራው ፕሬዚዳንት ሳያስ አፈወርቂ ሳውዲ አረቢያ በቀጠናው ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጋበዙ። የኤርትራው ፕሬዚዳንት ሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላት ተሳትፎ ከኤርትራ ባለፈ በቀጠናው ላይ ሰላምና ከፍተኛ አስተዋጽኦ እንድታደርግ መጋበዛቸው ሰምቷል። ሳውዲ አረቢያ በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልውክ እንደምትልክም ተገልጿል። ሚላን ቢቢሲ በዘገባው ለአራት ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዚዳንት ሳያሴን ጥያቄ ያቀረቡት ትላንት ረቡዕ 11

ከሳውዲ ልዑል አልጋ ወራሽ ጋውራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አስታውቋል። ኢሳያስ ከትላንት በስቲያ ማክሰኞ ዕለት ወደ ሳኡዲ ያቀኑት በንጉስ ሰልማን ቢን አብዱል አዚዝ አል ሳውድ ግብዣ እንደሆነም ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎች እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ላይ ያጋሩት መረጃ እንደሚያመለክተው ኢሳያስ በአል ያማማህ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ከሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበረም ተነስቷል። ሞቅ ያለ እንደነበረ የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያላቸውን ታሪካዊና ወንድማማች ግንኙነት የተነሳበት እንደነበረም ጠቅሰዋል። ሞቅ ያለ ውይይት ምን ማለት እንደሆነ ግን በጉዳዩ ላይ አልተጠቀሰም። ሁለቱ ሀገራት ኢኮኖሚያዊ ትብብር ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸውን ተስፋና እድል ላይም ትኩረት በማድረግም ውይይት መደረጉ ተገልጿል። ፕሬዚዳንት ሳያስና ልዑል አልጋውራሽ መሀመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ መልከታ መለዋወጥ ላይ እያነጣጠረ እንደነበረ የማነ በልጥፋቸው ላይ አስረድተዋል ይላል ቢቢሲም። ቀጠናዊ ጉዳዮች ተብሎ የተጠቀሱት የአባይ ተፋሰስ የአፍሪካ ቀንድ ቀይ ባህር እና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተዋይተዋል ሲሉ ጽፈዋል። ፕሬዚዳንት ሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋልም ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላም ማስፈን አስፈላጊ ቅድመ ሁኔታን መሆኑን አስምሮበታል ሲሉም ፕሬዚዳንቱ ያነሱት ነጥብ ወቁሌ ብለዋል። ፕሬዚዳንት ኢሳይያስ አክለው በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይላም ቢቢሲ ይህ ጥያቄ ቀረበላቸው ልዑል አልጋ ወራሽ መሐመድ ቢንሰልማን በበኩላቸው በቅርቡ ልኡካቸውን ወደ ኤርትራ እንደሚልኩ መናገራቸውን የማስታወቂያ ሚኒስትር ጠቅሰዋል። ወደ ኤርትራ የሚጓዘው ልኡክ ፕሬዚዳንት ኢሳይያስ ያነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸውን ጠቅሷል። ባለፉት ወራት ኢትዮጵያ ይገባኛል ጥያቄ ያነሰችበት የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። ፕሬዚዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛው የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤምሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበትን ውጥረት በቀጠለበት በአሁኑ ወቅት ነው ማለት ቢቢሲ ዘግቧል። አሜሪካም የኮሎምቢያ ተዋጊዎችን ለሱዳን ጦርነት መልምሏን ባለቻቸው ላይ ማዕቀብ ጣለችም። አሜሪካ በሱዳን የእርስ በርስ ጦርነት እንዲሳተፉ የቀድሞ የኮሎምቢያ ተዋጊዎችን መልምሏል ያለችውን ኔትወርክ ላይ ማዕቀብ ጥላለች። የውጭ ሀብትን የሚቆጣጠረው የአሜሪካ ግምጃ ቤት እንዳስታወቀው በዋናነት የኮሎምቢያ ዜጎች የሆኑትን ስምንት ተቋማትና ግለሰቦች ከሱዳን ጦር ጋር እየተፋለሙ ላለው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ሲያደርግ ቆይተዋል ይላል። በመቶዎች የሚቆጠሩ የኮሎምቢያ ተዋጊዎች አርኤስኤፍን በውትድና ለማገልገልና ለድሮን አብራሪነት ከአውሮፓውያኑ 2024 ጀምሮ ወደ ሱዳን መጓዛቸውን ቢሮው በመግለጫው አስታውቋል። ባለፈው አመት የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮም ለገንዘብ ሲሉ በውጭ ሀገር የወጣቶችን ደም የሚያፈሱ በወንጀል ሊቀጡ ይገባል ብለዋል። በውጭ ሀገር ግጭቶችን የቀድሞዎቹን የሆኑ አዲስ ተመልማይ ወታደሮች ተሳትፎ አሜሪካ ከአስር ዓመታት በፊት በአፍጋኒስታንና ኢራቅ ወደ አደረገች ጦርነት የሚመልስ ነው ይላል ቢቢሲ። በትምህርት ዘርፍ ላይ የተሰማርተው የሚገኙትና ጡረታ ያወጡ የጦር መኮንኖች በእነዚያ ጦርነቶች ተሳትፎም የነበሩ በርካታ ቁጥር ያላቸው የኮሎምቢያ ወታደሮች ከሁለት ዓመታት በኋላ ያለ በቂ የገንዘብ ምንጭ ጥሮታ መውጣት ጀምረዋል፣ ሲሉ ለቢቢሲ ሙንዶን የተባሉ ተናግረዋል። አልፎሶፍ ማንዙር እንደሚሉት ደግሞ በዚህ ምክንያት የቀድሞ የኮሎምቢያ ወታደሮች በውጭ አገር ተልእኮ ተሰማርተው ይታያሉ። ጥሮታ ያወጡ የኮሎምቢያ ወታደሮች እንደ ሩሲያ እና ዩክሬን እንዲሁም እንደ ሱዳን ባሉ ጦርነቶች ከመሳተፋቸው በፊት ብዙም ለአደጋ የማያጋልጥ ስራ ላይ እንደሚሰማሩ በሚገባላቸው ያሰጥ ቃል እንደሚመለመሉ ማንዙር ተናግረዋል። በአውሮፓውያኑ 2024 የኮሎምቢያ ውጭ ጉዳይ ሚኒስቴር ዜጎች ውስብስብ በሆኑ የሚደስ ሰዎች አዘዋሪ ዘዋሪ ሰንሰለት ወተታለው በአለም አቀፍ ጦርነቶች ላይ ቅጥረኛ እንደሆኑ እንደሚያውቅ ገልጾ ነበር። የውጭ ባለሀብቶች የሚቆጣጠሩው የአሜሪካ ግምዣ ቤት ባወጣው መግለጫ ከሁለት አመታት በፊት ከሀገሪቱ ጦር ጋር ለሚፋለሙ አርኤስኤፍ ተዋጊዎችን የሚመለመል ኔትወርክን ኢላማ ማድረጉን ነው የገለጸው። የቢሮ የሽብርና የገንዘብ ደህንነት ምክትል ኃላፊ ጆን ኬር ላይ ሀሬስ ሴፍ ጨክላ ህጻናትና ታዳጊዎችን ጨምሮ ሰላማዊ ሰዎችን ኢላማ የማድረግ ፍላጎት እንዳለው በተደጋጋሚ ያሳይቷል ብለዋል። ጭካኔው ግጭቱን በማባባስ ቀጠናውን አፈራርሷል ያሉት ምክትል ኃላፊው ሽብርተኛ ቡድኖች እንዲጠናከሩ አድርጓል ማለት ከሰዋል። የውጭ ጉዳይ መስሪያ ቤት በበኩሉ ቡድኑና አጋር ሚሊሻዎቹ ሰላማዊ ሰዎች ላይ ጥቃት በመፍጸማቸው እንዲሁም ስልታዊ በሆነ መንገድ አዋቂና ወጣቶቹ ወንዶችን ገድለዋል፣ ሴቶችና ልጃገረዶችን ሆን ብለው ደፍረዋል ብለዋል። ምንም እንኳን ጦርም ሆነ ፈጥኖ ደራሽ ኃይሉ በጦር ወንጀል ቢከሰሱም እየተገባደደ ባለው የአውሮፓውያኑ አመት መሪያ ላይ የአር ኤስ ኤፍ አባላት የዘር ጭፍጨፋን መፈጸማቸውን መስሪያ ቤቱ ገልጿል። ቡድኑም በመርዳት የተከሰሰው ትራንዚሽናል ኔትወርክ እና አራት ተቋማቱ የኮሎምቢያና ጣሊያን ጥምር ዜግነት ያለውና አሁን በዩናይትድ አሬብ ምሬት ተቀማጭነትን ያደርገው ያደርገ የቀድሞ ጦር መኮንን ጨምሮ አራት ግለሰቦችን የያዘ ነው ተብሏል። ዩናይትድ አረብ ምሬት አር ኤስ ኤፍን በማስታጠቅ የምትከሰስ ሲሆን፣ አገሪቱ ግን ይህንን በተደጋጋሚ ታስተባብላለችው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።